እሺ እግዚአብሔር የተመሰገነ ይሁን። ሰላም ለእናንተ ይሁን። ያው ጥናታችንን ትምህርታችንን እንቀጥላለን። እግዚአብሔር የሚያስተምረንን በጌታ በኢየሱስ ክርስቶስ ስም ተባርካችሁ ደግሞ ለበረከት ሁኑ። እግዚአብሔር በነገር ሁሉ ከክፉ ይጠብቃችሁ። አሁን ቀጣይ የምናየው የሰይጣን በማሳት የሚሰራበትን መንገድ ነው። ራእይ አስራ ሁለት ዘጠኝ ላይ ታላቁ ዘንዶ የጥንቱ እባብ ተጣለ። እሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው ነው። እሱ ወደ ምድር ተጣለ፣ መላእክቱንም ከእሱ ጋር ተጣሉ ይላል። እዚህ ጋር ምንድን ነው የምናየው? ይሄ የጥንቱ ከጥንት ጀምሮ የነበረው ጥንት ነው እንጂ ከዘላለም አይልም። የተፈጠረበት ጊዜ አለ ይሄ ሰይጣን ተብሎ የሚጠራው ዲያብሎስ ዓለምን ሁሉ የሚያስተው ይላል። ብዙዎችን የሚያስተው አሳች ማለት ነው። የሚያሳስተው፣ ለማሳሳት የሚፈልገው ወደ ምድር ተጣለ፣ መላእክቱን ከእሱ ጋር ተጣሉ ይላል። ሰይጣን የእግዚአብሔርን መንግስትና ሕዝብ የሚቋቋምበት የሚቋቋምበት ማለት የእግዚአብሔር ሕዝብ አንድ ላይ እንዳይሆን እርስ በርሱ ብዙ ነገር ፍቅርና አንድነት ግልጽነት በመካከሉ የእግዚአብሔርን ክብር እንዳይገልጥ የሚቃወመው ዋነኛው መንገዱ ማሳት ነው። ማሳት ማለት ማሳት ማለት መሸወድ በሉት። ለምሳሌ አንድ ሰው ኦሪጂናል ስልክ ልሽጥላችሁ ብሎ ውሸተኛ ስልክ ቢሸጥላችሁ ውስጡ ሚስማር አርጎ የሆነ ነገር አርጎ አሳታችሁ ማለት ነው። ለመሸወድ ሞከረ እንትን አለ ማለት ነው። ያው እግዚአብሔር ደግሞ ልክ መገለጥ፣ እግዚአብሔር ደግሞ ሲረዳችሁ የሚሸጥላችሁ ሰው ገና ሊሸውዳችሁ ሲል ከእናንተ ጋር ውድ የሆነ ዋጋችሁን ገንዘባችሁን ወይ ደግሞ ያላችሁን ነገር አውጥታችሁ በርካሽ ነገር እንዳትለውጡት እንዳትሸወዱ እግዚአብሔር ደግሞ ማስተዋልን ሲሰጣችሁ ያምን ይባላል። አላሳታችሁም፣ አልሸወዳችሁም፣ አላታለላችሁ ማለት ነው። ይህንን የሚያደርገው ሰይጣን የተለያዩ ስልቶችን በመጠቀም እንደሆነ ከዚህ ቀጥሎ ባሉት ጥናቶች እናያለን። የመጀመሪያው የምናየው የማሳቻ ስልቶች ውስጥ ተቆርቋሪ፣ ነፃ አውጪ በመሆኑ ውህ እስከ መቼ ተጨቆነ ትኖራለህ? አቦ ፈታ በል፣ እንደዚህ አድርግ፣ እባክም ና ልክ በቅድስና በንጽህና ከኃጢአት ከነውር ከተለያዩ ክፉ ነገሮች ስንርቅና እግዚአብሔርን ብቻ ፈርተን ስንኖር እንደተጨቆነን። በነገራችን ላይ በተቆርቋሪ ነፃ አውጪ ሆኖ በተቃራኒ ነው። እስራት ውስጥ ያሉ ሰዎች እነሱ ነፃነት እንዳላቸው ይምሰል እንጂ እነሱ ናቸው ያለ ገንዘብና ያለ እዛ ያን ነገር ካላገኙ ደስታና፣ እረፍት፣ ሰላም ውስጣቸው አይገኝም። እኛ ግን ይኸው እግዚአብሔር ይመስገን ውሃ ጠጥተን ትምህርታችንን ተምር ስራችንን ሰርተን በነፃነት ከቤተሰብ ጋር ከጓደኛችን ጋር ህብረት አድርገን በንፁህ የሆነ ግንኙነት አድርገን የምናገኘውን ሰላምና ደስታ እነሱ ግን ተጨማሪ ነገር በአካላቸው ላይ በማስገባትም ሆነ በማየትም ሆነ በምንም ነገር እስረኛ ናቸው። ለዛ ነገር ያ ነገር በቃ ሁልጊዜ ጥገኛ ያደርጋቸዋል። በነፃነት መኖራችንን ልክ እንደ ተጨቆንን ለማድረግ የሚሞክርበትን መንገድ እናያለን። ሌላኛው ደግሞ የምናየው ሐሰትን ከእውነት ጋር በመደባለቅ ልክ እውነትና ሐሰትን ሲደባለቅ መደባለቅም አይችልም ግን ቀላቅሎ እውነት ልክ እውነት እውነት እውነት መስሎን በመሀል ሐሰት ሲከትብን ለምሳሌ ሶሻል ሚዲያ የሚያዩ ሰዎች ልክ ወደ ላይ ወደ ላይ ኔክስት ስክሮል ስክሮል አድርገው ድንቅ ሳያስቡ ይሄ ሶፍት የሆነ ሶፍት ፖርኖግራፊ የሚባል አለ። አለባበሳቸው ትክክለኛ ያልሆነ ሰዎች ማለት የምናውቃቸውም ሊሆኑ ይችላሉ። ከቤተሰብም ከምና ማንም ሰው ሊሆን ይችላል። በነገራችን ላይ አለባበሳቸው ጥሩ ያልሆነ ሰውነትን ገላልጦ በተለያየ መልኩ ጥሩ ያልሆነ ነገር ኮንተንት ፖስትም ሼርም ወይ ደግሞ ሀክ ተደርጎባቸውም አካውንታቸው ተብሎ ምክንያትም ተሰጥቶ የተለያየ መንገድ ምን ያደርጋል፣ እውነት እውነት እውነት አይተን ሀሰትን ቀላቅሎ ያስገባልና ያቺ እያንዳንዷ በሶሻል ሚዲያ ስክሮል ራሱ የምትገባዋ እያንዳንዷ ምስልና ቪዲዮ የተለያየ ነገር እንትን ነች ራሱን የቻለ በስጋና በነፍሳችን ላይ የሚያመጣው እውነትን ከሐሰት እየቀላቀለ በተለይ ሶሻል ሚዲያ ላይ የምታዩት ነገር እሱንም በሰፊው እናያለን። ሌላኛው ደግሞ በማባበል ስልት እያባበለ ቀስ እያለ በአንዴ የማያስገባቸው ሁኔታ ደግሞ ሊጠቀም ይፈልጋል። ቀስ እያለ ትንሽ ትንሽ እያባበለ እችን ሞክር ትንሽዬ፣ እችኛዋን ምንም ችግር የለውም፣ ይሄ አይጎዳም። ይሄ ማባበል የሚባለው ሌላኛው መልካም ስም በመሰየም ስልት አንዳንዱን ጥሩ ስም ይሰጥና መጥፎ የሆነውን ነገር መልካም ስት ባክ፣ ይሄ ነገር እኮ እንዲህ ነው ፈታ የሚያደረግ ነው። የሆነ ነገር አሁን ፈታ የሚያደረግ ሲባል ሁልጊዜ የምናስበው በቃ ነፃነት የሚሰጥ ፏ የሚያደረግ፣ ይሄ ፈታ የሚለው ራሱ ቃል ይሄ መልካም ስም የተሰጠው ክፉ ነገር ሊሆን ይችላልና፣ ሁልጊዜ መልካም የሚሆነው እግዚአብሔር ብቻ እንደሆነ የምናይበትም ክፍል ይኖረናል ማለት ነው። ሌላኛው ደግሞ በብርሃን መልአክ መልክ በመገለጥ ስልት። ልክ እንደ ብርሃን መላእክም አንዳንዴ ሊገለጥ ይሞክራል ማለት ነው። ይህንንም እናያለን። የብርሃን መላእክ ሲገለጥ ታውቃላችሁ፣ ፍጹም ብዙ ሰው እግዚአብሔር ነው የሚመስለው። አስቡት፣ እንደ ብርሃን መላእክ የሚገለጥ ነገር በፍጹም ሰይጣን ነው ብሎ ላያስብ ይችላል። ይህንንም እናያለን። የሰይጣን የማሳቻ ሌላኛው ደግሞ ድንቅና ምልክትን በማድረግ አስቡት አንዳንድ ጊዜ የተለየ ድንቅ የሆነ ነገር የተለየ አሪፍ ነገር እኛ የምንፈልገው ነገር ሲናገኝም፣ እሱም ላይ ሊሸውድና ሊያታልል በዚህ አይነት ሊያስት እንደሆነ ሰይጣንም መሆኑን መለየት አለብን። ሁል ጊዜ ድንቅና ታምራት ስናይ ከእግዚአብሔር ብቻ እንዳይመስለን፣ በተለይ በጣም በዚህ ዘመን እየተለመደ ነው ሰው ለድንቅና ለታምራት ብዙ ዋጋ ሲከፍል ስለምናይ። ሌላኛው ደግሞ በማስፈራራት ነው። እንግዲያው እሺ፣ በጸባይ አል አሁን እንኳ አልክ፣ በዚህ በግድ ምናምን ይላል። በእውነት ልንገራችሁ ማንም ሰው በግድ እናንተ ላይ አንዲት ነገር ማድረግ አይችልም ያለ አባታችሁ ያለ እግዚአብሔር ጠበቃ እናንተ እየተጋለጣችሁ እንዳልሆናችሁ እሱንም እናያለን። ማስፈራራት ለጎልያድም አልጠቀመው። ያን የሚያክል ግዙፍ የሆነ ጎልያድ እንኳን በትንጥዬ ጠጠር የሚወድቅ ጠላት ነው ያለንና ይሄ የማስፈራራትም ስልቱን እናያለን፣ እሱንም ላይ ስንደርስ ማለት ነው። ሌላኛው የመጨረሻው የምናየው ደግሞ ይሄ የመጨረሻው እናየና በዚህ እንጨርሳለን። በእርግጥ ድል በሴጣን ላይ እንዴት እንደሆነ ደግሞ እናያለን፣ የመጨረሻ ከሴጣን ጋር በተገናኘ ከዛ በኋላ የአዲስ ኪዳን ህይወትን ደግሞ በክርስቶስ ኢየሱስ ያለውን ህይወት ደግሞ እናያለን። እንቀጥላለን በዛው። ስለዚህ ይሄንን ለማስተዋወቅ ነው የምንማረውን የማሳች የሚያስትበትን ስልቱን የሰይጣንን እናያለን። በነዚህን እነዚህን ፖይንቶች ማለት ነው በሚቀጥሉት ቀናትና ሳምንታት ጌታ ቢፈቅድና ቢረዳን። በተረፈ አጭር ጸሎት ልጸልላችሁ በናዝሬቱ በጌታ በኢየሱስ ክርስቶስ ስም፣ አባታችን ሆይ እናመሰግንሃለን። ክብር ለስምክ ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እነዚህን ልጆች ብዙ ሰይጣን በሚያስትበት አስቶ እግዚአብሔር ሆይ በተለያየ መንገድ ከመስመርህ ሊያወጣ ከቅድስና እግዚአብሔርን ከመፍራት የተለያዩ መጥፎ ወደሆኑ ተግባራት፣ ልምምዶች ሊያባብል በተለያየ መንገድ ሊያስት ተቆርቋሪ ነጻ አውጪ በመምሰል በተለያዩ መንገዶች እግዚአብሔር ሆይ የነሱን ሕይወት የሚገዳደር ኑሯቸውን፣ ሕይወታቸውን መውጣት መግባታቸው ትምህርት ቤትም ሆነ ስራ ቦታ የትም ቦታ በሚንቀሳቀሱበት ቦታ እግዚአብሔር ሆይ ተልእኮውን ይዞ እግዚአብሔር ከመስመር ሊያወጣ ያለ የትኛውም ከክፉ አጋንንት ስራ በክርስቶስ ኢየሱስ ደም ሸፈንኳቸው፣ ጠበቅኳቸው። ነፍስ እግዚአብሔር ሆይ፣ በጌታ በኢየሱስ ክርስቶስ ስም ከክፉ ሀሳብና ምክር ሁሉ በኢየሱስ ክርስቶስ ስም የተጠበቁ ይሁኑ። ጌታ ሆይ፣ ያለ ዕድሜያቸው እግዚአብሔር ሆይ፣ ከዕድሜያቸው በላይ በብዙ ነገር በስሜት በተለያየ አቅጣጫ ይዋጋ በስሜታቸውን ሀሳባቸውን ፍቃዳቸው ሊገዛ ሊቆጣጠር የወጣ የትኛውም የአጋንንት ስራ በጌታ በኢየሱስ ስም ስራው የፈረሰ ይሁን። በጌታ በኢየሱስ ስም በነፃነት ሊኖሩ ክርስቶስ ነፃ እንዳወጣቸው እግዚአብሔር ሆይ አንተን በመፍራት መውጣት መግባት እንዲችሉ ስለምትረዳቸው ጸጋን ስለምታበዛላቸው አመሰግንሃለሁ። ሁሉ ለአንተ በጌታ በኢየሱስ ስም አደራ አሳልፎ የሰጠው ክብር ለስምክ ይሁን የሚኖረንም ጊዜ ሁሉ አንተ ባርክልን፣ አስተምረን። ስለረዳህን ተመስገን። ክብር ለስም ይሁን በወደድከው ባከበርከው በልጅ በኢየሱስ ስም